ግጭ መንግስት እያወቀ ከሆነ ኢትዮጵያ ውስጥ እንደዚህ አይነት ወንጀል የሚሰራው ጭራቋን ሮማን አውጥቼ ሚዲያ ላይ ኤቭሪዴ እናንተን ለመጣል ከመስራት ወደኋላ አልልም። ኦልሬዲ ምልክት እያየ ታዬ ደንደኣ ማን ነው የሚባለው ሰውዬ ወጥቶ እየተናገረ ነው። ውችስ እኔ ባላምንበት ማላምንበት ነገሮች አሉ። ከናብይ ጋር ሲሰሩ የነበሩ ሰዎች ወጥተው ሮንግ ነገር ሲናገሩ አላምናቸውም። እነሱ የሆነ ነገር የሚፈልጉን ነገር ጎሎባቸው ሲባረሩ የሚያወሩትን ወሬ እኔ አላዳምጥም። ለምን መሰላችሁ? እዛ እያሉ እነሱ ምን ሲሰሩ ነበር? በሆነ ነገር ተጣልተው ሲወጡ ለእናንተ ሲያዝኑላችሁ እንዳታ ናቸው። አንድ ልጅ አለ አሁን የደቡብ ልጅ ኦሮሞ መስሎኝ ነበር የሚሰራው ኦሮሞ አይደለም። ከኔ ጋር የኢትዮጵያ ኤርላንስን ስንጎበኝ ነበረ። መልኩን አሳያችኋል። አሁን እሱ ወጥቶ የመንግስት ተቃዋሚ ሆኗል። እኔ እሱ ቤት ገብቼ ናይስ ሊሳውረው አንቺ የብልጽግና ተቃዋሚ ብሎ እንዴት አመናጭቆ ከቤቱ እንዳስወጣኝ አውቃለሁ። በዛ ወቅት አሁን በሆነ ጉዳይ ወይ የሆነ የሚፈልገው ነገር ጎሎ ሲባረር የመንግስት ተቃዋሚ ሆናችሁ ምትመጡ እኔ ኖ ፍትህ ተጓደለ ብለህ ስትመጣ እናዳምጣለን እናንተ የራሳችሁ ነገር ሲጎልባችሁ እዚህ ሚዲያ ላይ የምትመጡትን እኔ አልቀበላችሁም የእናንተን ተኮልና ሻጥር አውቃለሁ ምን ስትሰራ እንደነበር እዛ አውቃለሁ? ሲጎልባችሁ የሆነ ነገር ሲጎልባችሁ ወታችሁ ያንን እንደዛ አነካው አርገስ ስትሰድቦ የነበረውን ዝብ ወጥተህ ልታመሰግነው አንተ ሲጎልብህ ነው የወጣኸው። የሚሰማ የለም አላምናችሁም። እኔ እዛ ስታውደለድሉ የነበራችሁ ወታችሁ፣ የምታረጉትን እኔ አላምናችሁ። ነገር ግን ይሄ ፍትህ ኢትዮጵያ ውስጥ የምታረጉት እንደዚህ ነጭ ነጭ። ሌላም የደረሰኝ መረጃዎች አሉ። ኢትዮጵያ ውስጥ ሊትሪኒ 40 ሚሊዮን 30 ሚሊዮን የገዛችሁትን ቤት በድርቅና በአንድ በአንድ ሰው ትእዛዝ አጣርቼ ስመጣ ነግራችኋለሁ። በአንድ ሰው ትእዛዝ ካርታ ሰርቀው አስወጥተው የሰው ንብረት በቁም እንደሚቀሙ ኢትዮጵያ ውስጥ የደረሰ መረጃ አለ። አጣርቼው ስለማመጣው አስር ምክንያቶች ድርግም አድርጎ ሲያሳየ ከዛ ለምን ኢትዮጵያ አይደለም ዝንተ ዓለም ባልገባ አዶ ጊቭ ምን ሊቀርብ ይሮባ መንግስት ማጥቃው ነው ኢስ ኖት እኔ ኢትዮጵያ ገባው አልገባው የሚጎልብኝ የለም። ተቋሚ ሆኜ ደግሞ መግባት የሚከለክለኝ የለም። መብቴ ነው። አልደገፍኳችሁም፣ አልተቃወምኳችሁም ሳይለንት ሆኜ ነው የኖርኩት። አሁን ላይ ግን እንድጮህ የሚያደርገኝ ብዙ ምክንያቶች እየገቡ ስለሆነ በደፈናው መንግስት ልደግፍ አልችልም። አልደገፍኩም፣ አልተቃወምኩም። አሁን ግን ስለ መንግስት ስራ የሚያስብል ስራዎች እየወጡ እየታዩ ስለሆነ ሰው ያለፈላችሁ ብዙ ነገር ያልታይ ያለ እያወጣው እያወጣው ኡ እያልኩ ነው ቪዲዮ ምሰራው አገር እያዝልኝ እያለን እንዴ፣ እግዚአብሔርን አትፈሩም እንዴ? እግዚአብሔርን መፍራት የሚባል ነገር የለም እንዴ? የአዲስ አበባ ልጅ የእናንተ መቀለጃ ነው? ታክሲ ሲሰራ አለቅላቅ ሁና እዚህ ሚዲያ ላይ ሶስት ብሔሮች ብሔራችሁ ሲነካ ብቻ ነው የምታለ ጨልጩት። ሶስት ብሔራችሁ የሶስት ብሔር መጋኛ ስለሆነ እዚህ ያለው ከብሔራችሁ ውጡና እንደ ሰው አስቡ። እንደ ሰው ስታስቡ ነው ከኔ ጋር የምንግባባው። ጥንብ ዘረኛ ነው ይጠየፋለሁ። ከየትኛውን ብሔር የምትመጡት ጥንብ ዘረኞች አትመቹኝም፣ ወደፊትም አልመቻችሁም። እኔ ጥንብ ዘረኛ ሁላ ማለት ነው እንዳስጠላችሁኝ ነገር አንድ ነገርም ብለ ነገር ግን እሚያስጮው የሚያስጮው ነገር በአደባባይ እየሰራችሁ ታመጣላችሁ። ሲላችሁ ሰይፉ ፋንታው ሲላችሁ ይሄ እንዴት እንዴት አባ ነው የሚሰራ እንዴት እንዴት ነው የሚቆላ? ግን አንተ ሰውዬ እንዴት ስምና የለም ሰው ያኛላትም እንዴ? ለመንግስት ማሽላላት እኮ በዚህ መልኩ መንግስትም ይታዘባል እኮ እንዴት አድርግ ነው ስብና በጎደለው ቤተ ክርስቲያን ውስጥ ቪአይፒ መቀመጫ አለ? አንተ እዛ ጋር አትቀመጥም ነበር። ልጁ ሲጀመር መጀመሪያም ቤተ ክርስቲያን ለፍቅር ብሎ ነው የገባው። ኢንተረስትም አይደለም። ቤተ ክርስቲያን ውስጥ ደግሞ ቪአይፒ መቀመጫ አለ እንዴ? ምን ሰማይ ቤት መሰለ እንዴ? የምታስገባው ቤተ ክርስቲያን ውስጥ የቤተ ቸርች ውስጥ ቪአይፒ መቀመጫ አለ ብለው እየነገሩ ነው። ስንጀመር ቪአይፒ ካለ ፊት ልታደረጓት ትችላላችሁ ከዛ በተረፈ ቪአይፒ ቤተክርስቲያን ውስጥ በመጣበት እርሊ ከመጣ እርሊ ቦታ ትቀመጣለ እንጂ እከሌ ትመጣለች ብሎ ቤተክርስቲያን ላይ መቀመጫ የሚቀመጥበት ቦታ አለ ካኔ ማጀር ቤተክርስቲያን ውስጥ በከፋ ሰዓት በደተደሰትክ ጭንቅላትን ጥሩ ስታስብ ቤተ ክርስቲያን ሄደ የምታለቅስባን ቤተ ክርስቲያን ቪይፒ መቀመጫ አለ? ለገለቴ ሪሊ ለሀይሌ ሴቱ ጋር ነው መቀመጫ ያለው? ሀይሌ ሴ የትኛው ቸርች ሆን የሚሄደው ኦርቶዶክስ ነው ጴንጤ ነው? እስኪ ጻፉልኝ። የቱ ጋር ነው የቪይፒ ቸርች አላችሁ? ኦኬ፣ ጠቅላይ ሚኒስትሩ ከሆኑ ጴንጤ ሊጸልዩ ከመጡ እሺ፣ እሳቸው ጠቅላይ ሚኒስትር ናቸው ሚስታቸውን ከመጡ እሺ ለነገለቴም ቪአይፒ ቸርች መቀመጫ አለ። ይህን ነው እኮ እየነገሩ ነው ያሉት። ቤተክርስቲያን ቪአይፒ መቀመጫ አላት። ለደካሞች አቅመ ለጎደላቸው። ለነገሩ ቤንቴዝንጅ በከዘራ ሚሄድ ሊኖር አይችልም። ይቅርታ፣ እኔ ጤነኛ ጴንጦች፣ ከእናንተ ጋር ጸብ የለኝ። አሁን የምናገርበት ሪትም በሰማው ስልክ ነው። ቢኮዝ ቪአይፒ አለ ቸርቻችሁ ስለተባሉ የመናገር መብት አለ። የጴንጤ ጥላቻ ኖሮኛ አይደለም። ቸርች ውስጥ እኔ የማውቀው ፊት ለፊት ቦታዎች የወንዶችም የሴቶች ቦታ፣ እኛ ጋር እናንተ ተቀላቅላችሁ ነው ችግር፣ ችግር የለም፣ ወንድና እንትን ተቃቅፎ ቢሆንም ራሱ ሊሆን ይማኛ ከዚህ በፊት ስለተናገረ ቆንጆ ቆንጆ ሴቶች አሉ በመሃል ሆኜ ሲጨብጡኝ ኦረዲ ቃ ይቆማል እያለ እያወራ ስለነበረ እሱ ለእናንተ ትቻለሁ። መብታችሁ ነው። አስፋራ ሳይ ነው እኔ የምከታተልበት ቸርች ከፊት ለፊት መቀመጫ ለደከሙ ከዘራይዘው ለሚመጡ ለማይቆሙ ለእንደሱ አይነት ሰዎች ፊት መቀመጫ ይተውላቸዋል እ ግን እንኳን አንተ እርሊ መታ መቀመጫ ብትይዝስ ከአንተ ታላቅ የሆኑ ከዘራ የያዙ እናቶች አባቶች ሲመጡ ለቀ ቦታ ለነሱ ትሰጣለህ እንጂ፣ ለምን እዛ አይደርሱም? አለስ የቤተ ክርስቲያኑ መሪ የሆኑ ጳጳሳት ክብር ያላቸው የቤተ ክርስቲያኑ ተጋብዘው ሲመጡ ቦታ ይቀመጥላቸዋል። ካለበለዚያ ምን ልሰራ ነው? ቪአይፒ ተቀምጣል። ለዛውም ደግሞ ካን ኢማጅን እንግዲህ እግዚአብሔር በሚያውቀው ተጋብተናል ብለዋል። የተጋባ ባልና ሚስት፣ ሚስትየው ቪአይፒ ትቀመጣለች ሯጭ ስለሆነች፣ ባልየው በቤተ ክርስቲያን በዛው ስርዓት የተጋባው ባልየው እዚህ ጋር ስለሌለ ፊት እዛ ጋር ቁጭ በል ከዚህ ሰው ረ ኧረ በስመ አብ! ለአይምሮ እኮ የሚከብድ ወሬ እኮ ነው የምንሰማው። አይምሮ ሁሉ ያማል። እኔ እኮ ባትልኩልኝ ባላይም ባልሰማም እኮ ባላየ የማልፍበት ይሆናል። ባትልኩልኝስ? ባላይስ? የዚህን ሰውዬ ማመን እኮ ነው የሚያቅተው። አሁን ይህን እንዳላየው ኦሮሞ ስለሆነች ብቻ ልጅቷ ኦሮሞናት እንደልፈልጋት ትደብድበው ትጨፍጭፈው። በጭፍን የምታወሩ ሰዎች ሳይ እግዚአብሔርን፣ አንድ ቀን ህሊናችሁ ይወቅሳችኋል። እግዚአብሔር መድኃኔዓለም ሰማይን አለባላ ምድርን ያለ ካስማ የፍጥረታቱን ሁሉ በራሱ አምሳል የፈጠረ ማበላለጥን የማያውቅ ሀብታም ስለሆንሽ ለነገሩ ሀብታም ከሚጸድ ግመል በመርፌ ቀዳዳ ብሾልክ ብሎ መጽሐፍ ቅዱስ ላይ ኦልሬዲ ተቀምጧል። ነገር ግን የማያበላልጠው አምላክ በዘር መርጠ ባልተወለድክ በዘር በዘር ብቻ ስለሆነ የተበደለን እያየ ጭፍን ገና ለገና ከአንተ ማህበረሰብ ስለመጣች ቀንድ ተክላችሁ እሷ ያለችው ሁሉ እውነት ነው ብላችሁ። መስፍን ፈይሳ የምትባል ደግሞ ወታ አንተ አንድ ዓመት ሙሉ የኤርትራን መንገድ የሰራ ሰውዬ ብሔሩን እንኳን ለማውራት አጣራ። ትግሬ ትግሬ ሽ ማንጂ በኋላ ወዲሚ ትግሬ ዲሮስ ሷ ትግሬ ሲታገባ ትግሬ አይደለም። አጣራ እስኪ ለወሬ ከመቸኮላችሁ በፊት አጣሩ። አሁን በዚህ ልጅ ስንት ሰው ታዘበ ሳጣሩ በስሜታ እየወጡ እንደሚበጠረቁ እኛ በሰብአዊነት ነው የጮህንላት፣ ብሔሩን አላጣራን። መጀመሪያ ረሷቸውን እንደ ሰው እውነቷን መስሎ ዘራፍ ብለን አበድን። ከዛ ደግሞ ትግሬ ይ ጭራሽ የአዲስ አበባ ልጅ ነው። የእኔ ደም ዝርያ የአዲስ አበባ ልጅ ነው። ብሔሩ ጉራጌ ነው ብትሉ፣ ትግሬ ነው ብትሉ፣ ቤነሻንጉልም ነው ብትሉ፣ የአዲስ አበባ ልጅ ነው። የአዲስ አበባ ልጅ አንተን አወናዳችሁ ከየት የምታመጡትን መሬት ሲጎትት አይገኝ። እንደሱ አይነት ስብእና ቢኖረን የአዲስ አበባ ልጅ የት እንደርስ ነበር እንኳን የአዲስ አበባ ተወልዶ አስራ አንድ መሬት የሴት የሚበላ ወንድ እኔ አንገቴን ቆርጬ ሰጥለታለሁ። አይኖርም አይኖርም፣ የለምም ኖሮም አይደለም። ለወሬ እንዳይመቻችሁ ምናሉን እንግሊዞች ሲገቡ ሀገራቸው፣ ለወሬ አይመቹም፣ ተንኮለኞች ናቸው ተብሏል። አጼ ቴዎድሮስ ገደል እንዳይሉ ሰው እንጀበጃቸው፣ ማረክን እንዳይሉ ሞተው አገኛቸው። ምናሉን እንግሊዞች ሲገቡ ሀገራቸው፣ ለወሬ አይመቹም፣ ተንኮለኞች ናቸው። ለወሬያችሁ እንዳይመች ትግሬ ነው ብላችሁ ስቀጠቅጡት፣ በድሮ ዘመን በዚህ ወረደ ስትሉት ወፍ የለም ከዛ ደግሞ ኦ አርታሞና የለም አለ እሷ ደህና ሆና እኔም ደህና ሆና የትም ሳትሮት ሳሰለጥናት ነው የተገናኘ ነው። ለወሬ ለአንዳችሁም አልመች ብሎ ነጭ ነጩ ሚዲያ ላይ ወጣ። በሕይወታችሁ አንድም ደምደማች ውስጥ አይገኝ። ነጭ ሆኑና ነጭ ሆኗል። ስብዕናችሁን ተጠቀሙ፣ ሰው ሁኑ። ሰው ስብዕናችሁን ተጠቀሙ፣ እንደ ሰው አውሩ። ዘራችሁ የምታስቡ እሱን እንዴት አድርጋችሁ ብሔሩ ትግሬ ነው? ገብረመድን ሁሉ ትግሬ ነው ያለህ ማን ነው? ገብረ እግዚአብሔር ነው ገብረመድን ጠቅላላ ትግሬ ነው ብለው ልጁን ትግሬ እንዴት ያገባ እሱ አይሰማም። ትግሬ የሆኔ ትግሬ ነ ያገባት አሽሮ ላይፍን እንደወድ አድርጎ ትግሬ ነው እያኖረኝ ያለው ምን አባ ትግሬ ማግባት መከበር ነው ቢገባ። ምን የበዛበት ምን ይበዛዋል? ኦረዲ እነሱ እንትን ላይ ናቸው። በአውሳስ አፋችሁን ስከፍቱ ብትሉ ታይርዶ ነዋል፣ ደክሟቸኋል። ላይ ፍራሱ እነሱ ትንሽ ያልጠገቡ ደግሞ አልተነፈስ ያሉ አሉ። ፖለቲከኞች የምትፈጥሩት ማተምር የለም። እኔ እንደ እግዚአብሔር ፍቃድ ፖለቲካ ውስጥ መግባት አልፈልግም እንደ ሮማ ነገር ግን እንደዚህ አይነት በደል እያየሁ ግን ኮንቲኑ አድርጌ ጭንቅላቴ ደፍኜ ደም ልብላ ደም ያስበላኝ ኢትዮጵያ ውስጥ ሕፃናት እየሞቱ እንደዚህ መከራ እየተፈደለ የሚኖር ኑሮ ድፍት ያድርገኝ ነው የምላችሁ። በዚህ አጋጣሚ የማጣራው ብዙ ነገር አለ፣ በተለይ ስለዚህ ልጅ በዚህ መልኩ እኛ ላየነው ሚዲያ ላይ ያልቀረቡ፣ እሷ እኮ ታዋቂ ስለሆነች ነው። አያችሁ? ሌላ ደግሞ በዚህ መልኩ የአዲስ አበባ ልጆች መከራቸውን እየከፈሉ ከሆኑ ውኒት ነው። አንተ መስም ፈይሳ አንተ አገር ቤት ልከይ ስንት ነገር አድርጌላለሁ። አንተ የአዲስ አበባ ልጅ የጨቆች ዱርጌ እያል ይገባህ ዱርጌ ዱርጌ ሃይማኖቱን የሚጠብቅ የጨርቆስ ልጆች አይታቸዋል ለአንተ ለአንጠለጠልከው ማተብ ገብርኤልን እርዳለሁ ብለህ ገብርኤልን ይዘህ ትዞራለህ አይደል ለማተባቸው አንገታቸውን ያስቀሉናቸው ዱርዬ የምትላቸው የጨርቆስ ልጆች ለኦርቶዶክስ ለሃይማኖታቸውን በጥሰው እጃቸው ላይ አድርገው የገቡ ብዙ ኢትዮጵያኖች አሉ ፈሉ መስዋዕትነት ለሃይማኖታቸው የነሱ ሰፈር ልጅ ነው ባይዘዌ የጨርቆስ ልጅ ማለት ለኔ ያ ነው፣ ለሃይማኖታቸው መስዋዕት ዱርዬ፣ ሃይማኖቱን የሚያከብር ዱርዬ፣ ሴት የሚያከብር አንተ እንዳጠረው አይደለም የጨርቆስ ልጅ። የጨርቆስ ልጅ ማለት ለማተባቸው የተሰዉ እነዛ ሰማዕቶቹ ናቸው። የጨርቆስ ልጆች በሃይማኖታቸው የማይደራደሩ

ገና አስር አመት ሳይሞላችሁ ጥጋባችሁ የወጣ በዚህ በሚታወቅ ሶሻል ሚዲያ የውስጥ የምትሰሩት አልፎ በሶሻል ሚዲያ ታሪክ እንደዚህ ቁልጭ ያለ ግፍ እየሰራችሁ ሚዲያ ላይ እየሰማን ብልጽግናን የሚደግፍ ይኖራል ብላችሁ ነው የምታምኑት? ይሄ ደም ፈሶ ፈሶ ፈሶ ይሞላና ይንጠፈጠፋል። ምርጫ ደርሷል። ምን አይነት ኢማጂኔሽን እንዲኖረን ነው? ይሄ ልጅ ጥርሱን አርግፋችሁ አይኑን አሳብጣችሁ። አረ፣ ወዴት ወዴት እየሄድን ነው? አረ አንተ እግረኛው የምትባል ቤት እንዴት እያደረክ ነው? ልጁ የምትጠይቀው ሚዲያ አለን ብለህ ነው? ትግሬ ነው ብላችሁ፣ ልጁ ትግሬ ነው ብላችሁ ሶሻል ሚዲያ ጠቅላላ አንድ ሰው ገብረመድን ብቻ ስለሆነ ስሙ ትግሬ እንዲያደረገ በድሮ ጊዜ እንደዚህ ያደረገ ልጁ ሲያገኛት ቤሳቤስቲ ፓንት የሌላት ያገኛት ቤሳቤስቲ የሌላት ስጠይቀው፣ ራሱ የምጠይቀው ታርጌት ታርጌት፣ አንተ ኳስ ተጫዋች ስለነበርክ በዛ ስላልተሳካልህ በዚህ ልታሳቅ። ለዚህ ነው ፖለቲካ አቅለሽልሾኝ ትቶኝ ሳልወድ በግዴ አልፈለግም ብዬ የገባሁት የጠላሁት ፖለቲካ ላይ ፉል ታይም እንድነከርበት እየገፋፋችሁኝ ስለሆነ እኔ አስመስዬ አልኖርም። እኔ አይቼላችሁ እንዳላየ አላልፍም። እያየኋችሁ አላልፍም አላልፍም። እያደረጋችሁ ያላችሁት ነገር በጣም የአዲስ አበባ ልጅ ነው፣ ተወልዶ ያደገው ገለቴም፣ የሶስት ወር ህፃን ልጅ በዚህ እድሜሽ የሶስት ወር ህፃን ልጅ አስወጥተሽ ጴንጤ ነኝ